ሰላም ጤና ስጥልን፣ የዩቱብ ቤተሰቦቼ ዛሬ የበሬ ዋጋ በጥቅምት 12 ወይም ደግሞ ኦክቶበር 21 25 የዋለውን የአዳማ ገባ ልነግራችሁ መጥቻለሁ። ስለዚህ እነዚህ አሁን እኛ ጋር የገቡትን በሬዎችን አሳያችኋለሁ። የዛሬ ዋጋ ስንት ነው? እስከ መጨረሻ ከኔ ጋር ሆኑ። እየተመለከታችሁ እንዳለው አይሱዟ በሬዎችን ጭና እኛ ፋርም ላይ ተገኝታለች። የመጡትም የተገዙትም ከአዳማ ነው። ይህ የምትመለከቱት ቦታ በእኛ ማዕከል ውስጥ በሬዎች፣ እንስሳቶች የሚጫኑበትና የምወርዱበት ቦታ ነው። ብዙ ጉዳት የሌለው ነው። እነዚህ በሬዎችን ተመልከቱ። በቆንጆና ትንሽ ረከስ ባለ በወረደ ዋጋ የተገዙ ናቸውና ዋጋውን መጨረሻ ላይ እነግራችኋለሁ። ስለዚህ ይሄኛውን ቀዩን እዩት። ስጋው በጣም ምርጥ ስጋ አለው። ስለዚህ ይሄ ቶሎ የሚደርስ አይነት በሬ ነው። እዚህ ጋር የመኪናዋን በር ከፍተን ለማውረድ እየሞከርን ነው። ስለዚህ በሬዎች ከገጠር ስመጡ በሁሉም ነገር አዲስ ናቸው። ቀጥታ ከግጦሽ እና ከእርሻ ስለሚመጡ ይውላችሁ፣ እንዴት እንደሚዘል ለከተማ ለቦታው ለሰፈር ሁሉ አዲስ ነውእና ከመኪና ስታወርዱ በጣም መንጠንቀቅ አለባቸው። ሊሰበሩ ይችላሉ፣ እናንተንም ሊሰብሩ ይችላሉ። ቢኮዝ ምናልባት ሊደነባበሩ ይችላሉ። የሚያዩትና የሚነኩት ነገር ሁሉ ለእነሱ አዲስ ስለሆነ ጥንቃቄ ማድረግ ግድ ነው። የውላችሁ ይሄኛው አሁን እንዲህ እንደሚያምር በቃ ይሄ ቶሎ ስጋ ይጨምራል ማለት ነው። እችኛውንም ተመልክቶ የውላችሁ ቀይነች ስትሞላ ታብለጨልጫለች ብዬ አስባለው አሪፍ ናቸው። በብዛት የገዛናቸው ግን ወደ ልጅነት የሚያደሉ ናቸው። ስጋቸው ወደፊት በጣም ተፈላጊ ይሆናል ማለት ነው። እነዚህን ያቸው። እቺ ትንሽ ቅልቅል ነገር አላት። ልጆችም ናቸው እና ይሄን ይዩት እንዴት እንደሚያምር ስጋ። አሁንም እሱ ስጋ አለው፣ ግን የከሱ የለም። እዚህ ውስጥ አሁን የከሱ የለም። ይኸውላችሁ አንዳንድ ጸባይን የሚያሳዩም አሉ፣ እንደዚህ አይነት ጸባይ። ስለዚህ ማድረግ ያለባቸው ምንድን ነው? ቤት ስታስገቡ ሁሌ መታሰር አለባቸው። ውጪ ለመዝናናትም ሲወጡ መታሰር አለባቸው። የበሉትን መኖ ወደ ሀይል ይቀይሩትና በሀይል ያቃጥሉታል ማለት ነው። እኛ የፈለግነው የተበላው መኖ ወደ ስጋ እንዲቀየር ስለሆነ መቼም ወደ ውጭ አውጥታችሁ ሲቆሙ መታሰር አለባቸው። ስለዚህ ከዚህ እንዳልተቀለቡና እንዳልተቀለቡና ከግጦሽ እንደመጡ የምናውቀው በዚህ ነው። የውላቸው ልክ እንደመጣ ሳር ላይ ስንለቃቸው ምንም አይንቁም። አንድ መንገድ ላይም ስለቆዩ ገበያ ስለቆዩ በተጨማሪ ደሞ የተለያየ ገበያዎችን ሊሄዱ ይችላሉ። ሌላ በተጨማሪ ደግሞ በሽታዎችን ይዞ መምጣት ስለሚችሉ ልክ እንደገቡ ለሁሉም በሬዎች አንቲቢዮቲክ እንሰጣለን። ለምንድን ነው አንቲቢዮቲክ የምንሰጠው? ከተለያየ ገበያ ነጋዴዎቹ እነዚህም በሬ አንድ በአንድ ለቅሞ ስለሚያመጡ የተለያየ አይነት በሽታቸውን እርስ በርሳቸው እንዳይተላለፉ ይረዳልና እሱን መድኃኒት እንሰጣለን። እኛ ጋር ቆይቶ ሁለት ሳምንት ሲሞሉ መኖን ሳናስጀምራቸው በፊት የሚሰጡ መድኃኒቶች አሉ። በሁለተኛ ሳምንት እሱ መድኃኒት እንሰጣቸዋለን። ከዛ መኖን አስጀምራቸዋለን ማለት ነው። አሁን ወደ እያንዳንዳቸው ዋጋ ሲሄድላቸው ከነዚህ በሬዎች አሁን ይሄ ጥቁሩ ይሄ ተለቅ ያለው ማለት ነው፣ እሱ አሁን 82000 ብር ነው የተገዛው። እቺ የምትታዩዋ ደሞ 76000 ነው የተገዛችው። ኦልሞስት በቃ ሁሉም ማለት ይቻላል ይችላል 82000 የተገዙት አራት ናቸው። 78000 የገዛናቸው ደግሞ እነሱም ሁለት ናቸው። እንዲሁም ደግሞ ደሞ 76000 የተገዙት ሁለት ናቸው። ስለዚህ አቭሬጅ ስንወስድ የሁሉም ዋጋ እያንዳንዱ አቭሬጅ ስንወስድ 80 ሺህ ወይ ደግሞ 81 ሺህ ብር ይመጣል ማለት ነው። ስለዚህ እናንተ ጋር በቆዩ ቁጥር እነዚህ በሬዎች ሶስት ወርን ከቆዩ ከ20 እስከ 30 ሺህ ልበሉ ይችላሉ። ሜቢ እነዚህ እንደነ ቦረና ና እንደ ባሌ ትላልቆች ስላልሆኑ 20 ሺህ ልበሉ ይችላሉ ብለን እንይዛለን። ስለዚህ ሶስት ወር እናንተ ጋር ስቆዩ የእነሱ ወጪ ሙሉ ወጪያቸው እስከ መቶ ሺህ ወይ እስከ መቶ አምስት ከሄዱ ስንት ይሸጣሉ ማለት ነው? ቢያንስ ቢያንስ ዋጋ አላወጡም ከተባሉ መቶ አርባ ሺህ መውጣት አለበት ማለት ነው። ስለዚህ በአንድ በሬ ማትረፍ ያለባችሁ ሁሌ እንደምላችሁ ማለት ነው፣ ሚኒመሙ 30 ሺህ መያዝ አለባችሁ። የውላችሁ 50 ሺህ 60 ሺህ የሚተርፍበት ጊዜ አለ ልታተርፉም ደግሞ ትችላላችሁ። እናንተ መያዝ አለባችሁ እንደ እቅድ ከአንድ በሬ 30 ሺህ ብር አተርፋለሁ ብላችሁ መያዝ ነው። ስለዚህ 30 ሺህን ደግሞ በ10 በሬ ስታባዙት እስከ 300 ሺህ ብር እናተርፋለን ብላችሁ መያዝ ነው ያለባችሁ ሶ እነዚህ በሬች ስታስገቡ ይህንን ታሳቢ አድርጋችሁ ወደ ስራው መግባት ነው። መልካም ስራ ቀን ይሆንላችሁ። ቻው።